ኢቲቪን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። ኢትዮጵያ የጀመረቻቸው ሜጋ ፕሮጀክቶች መካከል አንዱ የሆነው የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ የዲዛይን ስራውና የአማካሪ ቅጥር መከናወኑን በተወካዮች ምክር ቤት በሰጡት ማብራሪያ የተናገሩት ጠቅላይ ሚኒስትር አብይ አህመድ የተነሱ አርሶ አደሮችን በተመለከተ የሚያኮራ ስራ መሰራቱን አብራርተዋል። ጠቅላይ ሚኒስትሩ ጨምረውም አዲስ ዓለም አቀፍ የአውሮፕላን ማረፊያ እስከ አንድ መቶ ሚሊዮን መንገደኞችን በዓመት ማስተናገድ የሚችል በመሆኑ ከአፍሪካ ቀዳሚ እንደሚሆን አስረድተዋል። የዲዛይን ስራ አልቋል። ኮንሰልታንት ተቀጥሯል። ነገር ግን ከፋይናንስ ጋር የሚያያዝ ጉዳይ የሚያስነሳው አንዱ አርሶ አደሮች ለዚህ ልማት ስፍራቸውን ሲለቁ እነሱን የምናስተናግድበት መንገድ የራሱ የሆነ ችግር ነበረበት። ከዚህ ቀደም ያ እንዳያጋጥመን ፕሮጀክቱ ሳይጀመር ሙሉ በሙሉ አርሶ አደሮች ቦታቸውን ሲለቁ ኑሯቸው ሳይስተጓጎል አማራጭ ቤትና የኑሮ ዘዬ እንዲከተሉ ሰፊ ስራ ተሰርቷል። ሰፊ እጅግ የሚያኮራ ስራ ተሰርቷል። አርሶ አደሮች ደስተኛ ሆነው ኑሯቸው ተሻሽለው ከወጡ እዚያ ቦታ የምንሰራው ኤርፖርት ዘርፈ ብዙ ጠቀሜታዎች ያመጣ ። ኢትዮጵያ እስካሁን ባለው ሁኔታ ለውጭ በረራ የምትጠቀመው የቦሌ ኢንተርናሽናል ኤርፖርት ነው። ቦሌ ደግሞ አዲስ አበባ ስለሆነ፣ ከፍተኛ አልቲትዩድ ስለሆነ ከዚህ ራቅ ወዳለ ስፍራ የሚሄዱ አውሮፕላኖች በቂ ነዳጅ ነው ሊነሱ አያስችላቸውም፣ እና የግድ ዋሽንግተን የሚሄድ አውሮፕላን ደብሊን አርፎ ነዳጅ መቅዳት ይጠበቅበታል። አሁን የመረጥነው ቦታ እነዛን ችግሮች የሚፈታ ነው። በቂ ነራጭ ነው። በአንድ ጊዜ ረዘም ያለ ቦታ መጓዝ ይችላሉ። በመውረድና በመውጣት ያለውን ኮስት ያው መገመት ይቻላል። ከዚያ በተጨማሪ ከመቶ ሚሊየን ፓሴንጀር በላይ በአመት የሚያስተናግድ ስለሆነ በአፍሪካ የመጀመሪያው ትልቁ አየር መንገድ ብቻ ሳይሆን ትልቁ ኤርፖርትም ይሆናል ማለት ነው። ወደ 20 ከዛ በላይ ሚሊዮን ፓሴንጀርስ አሁን መጠቀም ይችላል። በወይ ላይ ግን ሞልቷል። አልቻለም ከዛ በላይ ቶሎ ካልተዘጋጀን በቀር ከዚህ በላይ ማስፋት እድል ስለሌለ እንቆማለን። ያ እንዳይሆን አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይህም አስር ቢሊዮን ዶላር ገደማ የሚገመት ኢንቨስትመንት ነው። የኢትዮጵያ የባህር በር ዳግም የማገኘት አጀንዳ ዛሬ የተጀመረ ሳይሆን በለውጡ መንግስት መንግስት አጀንዳው አድርጎ የተንቀሳቀሰበት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግሯል። የባህር በር ኢትዮጵያ ያጣችበት ሁኔታ በማን እንደተሰነ የሚታወቅ ጉዳይ አለመሆኑን ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። በፍርድ ካጠኋት በቅሎዬ ያለ ፍርድ ያጠኋት ቆሎዬ፣ ይላል ሀገሬው። ሁሉም በፍትህ በርትህ ሆኖ በሆነ ባልከፋ። ዳሩ ግን ለሶስት አስርተ ዓመታት የዘለቀው ኢትዮጵያን እስረኛ የማድረግ መንደፋደፍ በመጨረሻም ይህንን አድርጓል። ከ120 ሚሊዮን ህዝብ በላይ ዘግቶ የታሪክ የሥነ ሕዝብ አሳማኝ ምክንያቶችን ገፍቶ ብዙውን ከሚወስነው ወሳኝ ውሃ ቀይ ባህር ኢትዮጵያን አርቋል። ትውልድ ይጠይቃል በአንድ ወቅት በባህር ጠረፏ እንዳሻት ትሆን የነበረችን ሀገር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 ክፋቱም ወለል ብሎ የሚታይ ነው። ወደ መሻቴ ቀርብ ያለች ሀገር ስኬትም ስምረትም የማይዋጥላቸው በተላላኪዎቻቸው ሀገርን ለማናወጥ የማይተኙ ድኩማን የክፉ ጥመዳቸው ኢላማ የሴራት ወራቸው ሁሉ ስበት ኢትዮጵያ ናት። በዚህ ሁሉ የጠልፎ መጣል ማዕበል ውስጥ ኢትዮጵያ በዚያው በአቋሟ እንደጸናች ናት። ተደምሮ መተባበር፣ ተሳስሮ ማድረግ ከጦር መማዘዝ በመለስ በሯን ለማበጀት የሰላም መንገድ የጀመረችው ኢትዮጵያ ዛሬ ሳይሆን ትላንት ነው። የአንድ እናት ልጆችን ካስተቃቀፈው የሰላም ስምምነት ማክስት የኛ የመደመር ሞቶ ማካፈልም አለው። የምናካፍለው ፍቅር፣ የምናካፍለው በጎ ቃል፣ የምናካፍለው ጥበብ፣ የምናካፍለው ንዋይ ከኢሱ ወደ አፎም ጋር የምንካፈለው አስብ ይሆናል። ግድቡ ፈርሶ ድልድዩን መገንባት ጀምሮ በነበረው በዚያ ጊዜ ኢትዮጵያ ስንተባበር ያምርብናል፣ ስንቀራረብ ይቀናብናልን አሳይታለች። ፍቅር ትብብር መውለዱ ካልቀረ ሰላም ወደ ኢኮኖሚያዊ መስተጋብር ይደግ የኢትዮጵያ የያኔ መሻት ነበረ፣ ዛሬም ነው። ጠቅላይ ሚኒስትር አብይ አህመድ በወንድም ህዝብ መሬት ተገኝተው ወደ አሰብ ሲዘልቁም ከተሳሰብን አዲስ አበባም ተዘግታ አስመራም ተከፍታ አትዘልቅም በሚል ነበር። ሰላም ብቻውን በቂ አይደለም። ሰላም ቀጥሎ የሚሰራ ስራ ቤዝ ነው እና ወደ ኢኮኖሚክ ኢንቴግሬሽን ካላሳደግ ነው ያው ደህንነት ካለ ተመልሶ ሊበላሽ ስለሚችል ወደ ኋላ እንዳይመለስ እንዴት አድርገን ፊት መሄድ እንደምንችል ተመካከር ነው። አሰብን አይተናል። ትናንት ፕሬዚዳንት ሳያስ ዛላንበሳን አይተዋል። አሁን ከዚህ በኋላ ወደ ማሰዋ ምጽዋ ምንሄደው። ስለዚህ ምጽዋንም፣ አሰብንም፣ ዛላንበሳንም በሁመራ በኩልም ሁሉም ተከፍቶ ሕዝብ እና ህዝብ እየተገናኘ መነገድ፣ ሀብት መቀያየር፣ ሀሳብ መቀያየር፣ እንደ ድሮ ባህል መቀያየር እንዲችል የተነጋገርነውን ጉዳይ ለማስጀመር ነው። ትላንት ከቆሙበት ሸርተት ቢሉ፣ ቀድሞ ከያዙት የትብብር አቋም ቢያፈነግጡ፣ ታሪክ ሊፋረዳቸው የተቃረበ የኢትዮጵያ ታሪካዊ ጠላቶች ህልማቸውን ከንቱ የሚያደርገው ጉዞ አይቀሬ መሆኑን ኢትዮጵያ እስኪደናገጡ ነግራቸዋለች። ይህንን የታሪክ እድፍ የማጽዳት ውጥን ግን ዛሬ ተቦክቶ ዛሬ የሚጋገር ሳይሆን እርሾውን ሰላም መነሻውን ከዓመታት በፊት የሚያደርግ ነው። በዚህ ሂደት ግን ኢትዮጵያ ድምጿን ከፍ አድርጋ እንዳሰማችው ሁሉ ሰላም የምንጊዜ ምርጫዋ ነው። ኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው ለብዙ ሀገራት በተናጠል ተናገር ያለው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 ኢትዮጵያ ማጣፊያው እንዳጠረው በብርድ እንደሚገፈገፍ ሰው አንዴ በዚህ አንዴ በዚያ ለመሸፈን እየሞከረች በሰቆቃ ቆይታ ችግርና መከራዋን ማራዘም ነው። አሁን ያለው በቃ የሚል ትውልድ ነው። መልሶ ለማግኘት ለማጣት የወሰደውን ያህል አይፈጅብኝም የሚል ቀይ ባህርን ኢትዮጵያ ለማጣት ሰላሳ ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በሰላሳ ዓመት አመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው ሌላ ሰላሳ አመት ያስፈልጋታል ብዬ ግን አላስብም በተረጋጋ መንገድ በሰከነ መንገድ በውይይት መሄድ በጣም አስፈላጊ የፈለገ የፈለገብን ብንወያይ ግን ለማጣት የፈጀብን ሰላሳ ዓመት ለማግኘት ይፈጀብናል ብዬ ግን አላስብም ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ፍትህ ህግ ታሪክና ስነ ህዝብ ከኢትዮጵያ ጎን ቆመው ሀቅ ይከበር እያሉ ነው። አድማስ የሚሻገረው ጥያቄም በእንጥልጥል ነው። ኢትዮጵያም ሰሚ ካለ መሻቴ መሙላቱ ላይ ቀር በሰላም በመደመር ይሁን ማለቷን ቀጥላለች። የኢትዮጵያ ያነሳችው የባህር በር ጥያቄ በቀጣናው የተደቀነውን የደህንነት ስጋት ለመቀልበስና የኢኮኖሚ እድገታን ለማረጋገጥ ያለብ መሆኑን ተገለጸ። ኢትዮጵያ የባህር በር በማጣቷ ለወደብ ኪራይ በየአመቱ ቢሊዮን ዶላር ወጪ እንዳረጎታል። ኢትዮጵያ የራሷን የባህር በር ካጣች እነሆ 33 የቁጭትና የቁዘማ ዓመታት ተቆጠሩ። ከአክሱም ስልጣኔ ጀምሮ በቀይ ባህር የንግድ መስመር ጥንታዊ ታሪክ ያላት ኢትዮጵያ አሁን ላይ ግን የራሴ የምትለው ራሷ የምታስተዳድረው የባህር መውጫም ሆነ መግቢያ የላትም። በየጊዜው ተለዋዋጭና ውስብስብ ክስተቶች ከሚስተናገዱበት ከዚህ ወሳኝ ቀጣና የባህር በሯን አጥታ የቅርብ ሩቅ እንድትሆን ክፉኛ የታሪክ እጥፋት ተፈርዶባታል። ባህር በር ማጣቷ ደግሞ መርከቦቿ ስደተኛ ሆነው በኪራይ ወደብ ላይ መልህቃቸውን መጣል የምርጫ ሳይሆን የግዴታ ሆኖባቸዋል። የኢትዮጵያ ቀጥተኛ የባህር በር መተላለፊያ ለማግኘት ደግሞ ለከፍተኛ ወጪዎች ታርጓታል። ይህም ብቻ ሳይሆን ኢትዮጵያን ያህል ታላቅ የቀጣናው ሀገር የወጪ ገቢ ንግድ ደህንነቷ ጭምር በሌሎች ሀገራት ፍላጎት ላይ ተመስርቷል። በእነዚህና በሌሎች የተለያዩ ገፊ ምክንያቶች አሁን ላይ ኢትዮጵያ የትውልድ ጥያቄ የሆነው በባለቤትነት መልክ ወ ወደ ቀይ ባህር ልመለስ ማለቷ የስጋቷ መመከቻ የኢኮኖሚዋ መወጣጫ የግድ ስለሚያስፈልጋትም ነው። ኢትዮጵያ ባህር በር ቢኖራት ከእያንዳንዱ ከሚገባው እቃ ላይ 25 በመቶ ቅናሽ ይኖረውም ነበር። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30 ፐርሰንት የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ እያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘ ሚኒት አክሰስ ስታገኝ ያ ቫልዩ የአማውንት ይጨምራል። ሀገሪቱ ከውጭ የምታስገባቸው እቃዎች ሀገር ቤት ሲደርሱ የሚስተዋለው የዋጋ ጭማሪ ከወደብ ኪራይ ወጪ ጋር በቀጥታ የሚሆን በተዘዋዋሪ የሚፈጠረው ጫና ነው። ኢትዮጵያ አሁን እየተጠቀመችበት ላለው የወደብ ኪራይ በየዓመቱ በቢሊዮን ዶላር ትከፍላለች። ይህ እንዲሆን ያስገደደው ደግሞ የራሷ የባህር በር ስለሌላት ከ120 ሚሊዮን በላይ ዜጎቿን ጉሮሮ ላለመዝጋት ሲባል ነው። የባህር በር ለኢትዮጵያ ፖለቲካ አይደለም። ይልቁንም የወጭና ገቢ ንግድ ሉዓላዊነት ማረጋገጫ ከሌሎች ጥገኝነት መላቀቂያ ህልውና ነው። ይሄን የህልውና ጉዳይ በሴኪሪቲ፣ በኢኮኖሚ በብዙ መልኩ ፈተንም ማየት እንችላለን። አንድ ቀን የነዳጅ እንቅስቃሴ ቆሟል፣ ወደ ኢትዮጵያ የሚገባ ወይም ከኢትዮጵያ የሚወጣ የንግድ እንቅስቃሴ የለም ቢባል በቀላሉ በእያንዳንዶቻችን ኬቶቻችን ላይ ሊገባ የሚችል ኢኮኖሚያዊ ጫና ነው የሚያመጣው ማለት ነው። የባህር በር ለኢትዮጵያ የትራንስፖርት ወጪን ለመቀነስ የተሳለጠ የሎጂስቲክስ ስርዓት እንዲኖር እንዲሁም በዓለም ገበያ ላይ ተወዳዳሪ ለመሆን ትልቅ እገዛ ያደርጋል። የቀይ ባህር አውሮፓን፣ መካከለኛው ምስራቅን፣ ህንድ አፍሪካንና ምስራቅ እስያን የሚያገናኝ በዓለም ላይ ካሉ ቁልፍ ስትራቴጂያዊ ስፍራ አንዱ በመሆኑ ኢትዮጵያ ወደ ባህሩ መዘለቋ የሚያስገኝላት ጠቀሜታ ህልቆ መሳፍርት ነው። ይሄ የባህር ወደብ ፍለጋ የኢትዮጵያ የውጭ ጉዳይ ብቻ አይደለም። ስለዚህ በዚያው አርጉመንት ይሄ የባህር ወደብ ብሔራዊ አሴትም ጭምር ነው ማለት። ስለዚህ በቀጥታ ይሁን በተዘዋዋሪ የባህር ባለቤትነት የኢኮኖሚ አሴቶቻችን ላይ የሚኖረው ጠቀሜታ የሚናቃለ። ስፍራው ከንግድ መስመርነቱ ባሻገር የዓለማችን 17 በመቶ የኢንተርኔት ዝውውር የሚተላለፈውም በዚሁ ነው። አይበለውና በቀይ ባህር ላይ አንዳች የደህንነት ችግር አጋጥሞ የኢንተርኔት መስተጓጎል ተከሰተ ማለት ሉላዊ ቴሌኮሚኒኬሽን ላይ ከባድ መዘዝን ያመጣል። በተለይ ደግሞ የራሷ የባህር በር ለሌላት ኢትዮጵያ ይህ ጉዳይ ከዓለም ተነጥላ ብቻዋን እንደ መቅረት ነው። የዓለማችን የበይነ መረብ ግዙፍ ድርጅቶች ጉግል፣ ማይክሮሶፍት፣ አማዞንና የፌስቡኩ እናት ድርጅት ሜታ ኩባንያዎችም በዚህ ስፍራ ከፍተኛ መዋለ ነዋ እያፈሰሱበት ነው። ታዲያ ኢትዮጵያ በቀይ ባህር ያለውን መልከ ብዙ ትንቅንቅ ወደ ባህሩ ዘልቃ የራሷን መላ ካላበጀችለት አሳሳቢነቱ ከዚህም በላይ እየጠነከረ ይሄዳል። የባህር በር ያላቸው ሀገራት ለዓለም ገበያ ክፍት ስለሚሆኑ በተመራጭነታቸውና እድገታቸው እንዲሁም ተጽዕኖ ፈጣሪነታቸው በግዝፈት ይታያሉ። የኋላ ታሪክን የማይረሱ የልጆቻቸውን የወደፊት ዕጣ ፈንታ የሚተነብዩ ኢትዮጵያውያን ታዲያ እድሜ ልክ የወደብ ኪራይ ከፋይ ሆኖ በድህነት መኖር ይብቃን እያሉ ሰላማዊ ድምፃቸውን ከፍ አድርገው እያሰሙ ነው። ምላሹን ደግሞ ኢትዮጵያ ጥያቄች ልክ ነው የታሪክ የሚሆን የሕግ መብት አለሽ፣ ወደ ሰፊው ባህር ዝለቂና አብረን እንደግ ከሚሉ ጎረቤት ሀገራት በመጠባበቅ ላይ ናት። የኢትዮጵያ ጥንታዊ ስልጣኔ ከባህር በር ጋር የተቆናኘ እንደነበረ የታሪክ ምሁራን ይገልጻሉ። ኢትዮጵያን የባህር በር አልባ ማድረግ አገሪቱ ላይ ከተፈጸሙ በደሎች ሁሉ የሚስተካከሉ አለመኖሩ ይነሳል። ከምስራቃዊው የሱዳን ጠረፍ እስከ ሞቃዲሾ ድረስ በተንሰራፉት ወደቦች ላይ መርከቦቿ እየተነሱ ዓለምን ያዳርሳሉ። አዶሊስና ዘይላን ጨምሮ ከአራት በላይ ወደቦች ነበሯት። ወደቦቿ ከዓለም አቀፉ ማህበረሰብ ጋር ግንኙነቶችን ከማድረግ በተጨማሪ ለሀገር ውስጥ የንግድ መስመርም መዳረሻዎቿ ናቸው። ይህ ታሪክ በአንደኛው ክፍለ ዘመን ላይ ብቅ ያለው የአክሱም ስርወ መንግሥት የኢትዮጵያ ኃያልነት ማሳያ ነው። በዚህ ዘመን ኢትዮጵያ የስልጣኔ ማማ ላይ ከደረሱ አራት መንግስታት ውስጥም አንዷ ስለመሆኗ የታሪክ መዛግብት ያስረዳል። ቻይና፣ ፐርዣ ወይም ኢራን አሁን ራን ብለን የምንጠራው እና ኢትዮጵያ አክሱም የአክሱማይት ኤምፓየር የሚባለው እና ኢንዲያ እነዚህ ነበሩ ኃያላን ሀገሮች የሚባሉት በዛን ጊዜ እና ያ የባህር በር መኖሩ ወደቦች መኖራቸው ኢትዮጵያ ታላቅ ንግድ መጀመር ብቻ ሳይሆን የተስፋፋ ታላቅ ንግድ ታደረግ ነበረ። ኢትዮጵያ የራሷ የመገበያ ሳንቲሞችን አሳትማ የምትጠቀመም ብቸኛው አፍሪካዊት ሀገር የሆነችበት ያዘመን የንግድ መስመሮችና መዳረሻዎችን በመቆጣጠር የቀይ ባህር ንግድ እንቅስቃሴ ላይ ሀያልነቱ እስከተዳከመበት አስረኛው ክፍለ ዘመን ድረስ የዘለቀ ነው። ይህ የገናናነቱ ሚስጥርም የባህር በሮቹና የህንተንተርሶ የተገነቡ ወደቦች ዋነኛ መሆኑም የሚያጠራጥር አይደለም። ገናናው ነው ስርወ መንግስት መዳከመም የቀይ ባህር ላይ የነበረው ኃያልነት በሌሎች ኃይሎች እየተነጠቀ መምጣቱም ስለመሆኑ በታሪክ መዛግብት ተከትቦ ይገኛል። ከአክሱም ስርወ መንግስት በኋላም ኢትዮጵያ የምትገኝበት የአፍሪካ ቀንድ ከጥንት ዘመን ጀምረው ጂኦፖለቲካ ጠቀሜታ የተረዱ ኃይሎች ሁሉ በመዳፋቸው ስር ለማስገባት ጦር በመምዘዝ እረፍት ሲነሷት ኖረዋል። በወቅቱም በአካባቢው ገናና የነበረችው ኢትዮጵያም እነዚህን ኃይሎች በመመከት ግዛቷን ለማስከበርም ጀግኖች ልጆቿ ተዋርቀውላታል። የባህር በሯንም በመያዝ ከውጭ ዓለም ጋር እንዳትገናኝ ያደረጓት ጠላቶች እጃቸውን በማስረዘም ሀገሪቱን የማተራመስ ስልትን ተከትለዋል። አካባቢያችን አደገኛ ሰፈር ነው። ከታሪክ በመነጨ ቁርሾና በድንበር አቋራጭ ወንዞቻችን ምክንያት አንዳንዶቹ በአንድ ሌሊት ተንነን ብንጠፋ ደስታውን ባልቻሉትም ነበር። ጠላቶቻችን በየጊዜ ወረራ የሰነዘሩብን በሰሜንና በምስራቅ የሀገራችን ክፍሎች ነው። 19ኛውና 20ኛው ክፍለ ዘመንም የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ ከተቀረው ዓለም ጋር የምትገናኝበትን የባህር በርን ማቆጣጠር ሀገሪቱን ለማጎሳቆል ሁነኛ መፍትሄ አድርገው የወሰዱት ስልት ነው። በ1985 ዓ.ም የኤርትራ ሕዝብ ውሳኔ ተከትሎ ኢትዮጵያ የባህር በር አልባ ሀገር እንዳትሆን የሚለው የብዙ ዜጎች ጩኸትም ጆሮ ዳባ ልበስ ተብሎ ከቀይ ባህር በቅርብ ርቀት የተቆለፈባት ሀገር ከሆነች 30 ዓመታት በላይ ያስቆጠራለች። ይህ ኢትዮጵያ ላይ ከተፈጸሙ በደሎች ሁሉ የሚስተካከለው ይኖር ይሆን የሚለው የብዙሃኑ ቁጭት ነው። በአካባቢ በቆዳ ስፋትም ሆነ በህዝብ ብዛት የሚስተካከለን አገር ባይኖርም ያለን ተሰሚነት ከአሰብ ጋር ሄዷል። ሰባ ከመቶ የዓለም ነዳጅ ከሚተላለፍበት እጅግ ስትራቴጂ ከሆነው ከቀይ ባህር አካባቢ ተገልለናል። ዛሬ አገራችን ከመቼም ይበልጥ ልማቷና መጻኢ ዕድሏ የባህር በር ባላቸው የጎረቤት አገሮች እጅ ወድቋል። የኢትዮጵያ ብሔራዊ ጥቅም አስኳል የሆነው የባህር በር ጥያቄ የተከደነ አጀንዳ እንዲሆንም በወቅቱ የነበረው መንግስት እርምጃ ነበር። ለብዙሀን ኢትዮጵያውያን ግን የእግር እሳት ሆኖ የቀጠለ አጀንዳ ነው። የውስጥና የውጭ መስተጋበር በፈጠሩ አሻጥር ኢትዮጵያ የባህር በር እንዳይኖራት ተደርጋ ውሾን ያነሳ ውሾ ነው በሚመስል መልኩ ለረጅም ጊዜ ጉዳዩን ራሱ ማንሳት ታቡ ወይም ደግሞ አይነኬ የነበረበት ጊዜ አሳልፈናል። ኢትዮጵያ የውጭ ገቢ ንግዷን የምታሳለጥበት ወደቦቿን ካጣች ጀምሮ በጎረቤት ሀገር ላይ ጥገኛ ሆና መቀጠሏም ከኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ከመገታት ባለፈ ስነ ልቦናዊ ችግርን ጭምርም ያስከተለ ነው። የኢትዮጵያ የባህር በር መሻትና ሀቅም በብዙ ምክንያት የሕልውና ጥያቄ አድርገዋል። ለዘመናት የቀይ ባህር ተዋናይ የነበረችው ኢትዮጵያም በቅርብ ርቀት የተቆለፈባት ሀገር መሆኗና ባህር በር አልባ ከሆኑ ሀገራት መካከልም በህዝብ ቁጥር ቀዳሚ መሆኑ የጥያቄውን ተገቢነት ከፍ ያደርገዋል። የህዝብ ቁጥር እድገቷ፣ ሁለተኛ ኢኮኖሚ እድገቷ፣ ሶስተኛ ፖለቲካዊ ፍላጎቶቿ ብሔራዊ ጥቅሞቿን መሰረት በማድረግ አራተኛ ደግሞ ከፍ ያለ የደህንነት ስጋት እና የደህንነት ጥቅሞቿን ታሳቢ ካደረግን የባህር ተደራሽነቷን ማረጋገጥ ለኢትዮጵያ የህልውና ጉዳይ ይሆናል ማለት ነው። የኢትዮጵያ የስልጣኔዋ ምንጭ የሆነው የባህር በር ጋር ዳግም መገናኘትም ወደ ቀደመ ከፍታዋ ለመመለስ ሁነኛ መንገድ ነው። ይህ የትውልድ ጥያቄ የሆነው የባህር በር ወደ አደባባይ ከመጣም ሁለት ዓመትን ያስቆጠረ ሲሆን በዓለም አቀፍ ደረጃም እውቅናን ተችሮታል። በመጨረሻም የሀሳብ ልዩነቶችን በሰለጠነና በሰላማዊ መንገድ መፍታት የአማራ ክልልን ሰላም ለማረጋገጥ እንዲቻል የሃይማኖት አባቶች ጥሪ አቀረቡም። በባህር ዳር ከተማ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳይ ዙሪያ ተወያይተዋል። በባህርዳር ከተማ የሚገኙ የተለያዩ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። በክልሉ ያለው የጸጥታ ችግር አንጻራዊ ሰላም ያሳየ ቢሆንም አሁንም የክልሉን ሰላም የተሟላ ከማድረግ አንጻር በጋራ ስራዎችን መስራት እንደሚገባም ገልጸዋል። ሰላም ወሳኝ ነገር ነው። ነጻነት ወጥቶ ማይገባበት ሁኔታ ነው አሁን ያለው። ፊት እንደፈለግ ከቦታ ቦታ እንቀሳቀስ ነበር። ያአሁን ግን ያ ነገር አሁን ትንሽ የተገደበበት ሁኔታ ይታያል። እየደረሰ ያለው ክፋት በጣም የከፋና ከሚገመጠውና ሊሆን ከሚችለው በላይ የሆነ ስለሆነ ከሰላም የሚወጣውን ሕዝብ ማዕቀብ መጣል መገደብ ያስፈልጋል። በየጊዜው ሊፈጠሩ የሚችሉ የሀሳብ ልዩነቶችን ለመፍታት የምንመርጠው መንገድ ማህበረሰቡን ችግር ውስጥ የሚያስገባ መሆን የለበትም የሚሉት የሃይማኖት አባቶች፣ ከዛ ይልቅ በሰለጠነ መንገድ ሊሆን እንደሚገባም አስተያየታቸውን ሰጥተዋል። ግጭቱ ለክልሉ ሕዝብ የጠቀመው ነገር አለመኖሩንም ከባለፉት ዓመታት መማር እንደሚገባም አስገንዝበዋል። ዓለም ዛሬ በመስደት ነው፣ በመመካከር ነው፣ በመነጋገር ነው የሚፈታው። በአጀንዳ ማለት በጠረጴዛ ዙሪያ መመካከሩ ምክክሩ ትልቁ ነገር፣ ምክንያቱም ዓለም ዛሬ የሰለጠንበት ነው። ይህ መገዳደሉ ምን የሚያመጣው ነገር አለ? ብዙ ሰው እኮ አትላል። ብዙ ወገኖቻችን አትላል። ከአሁን በፊት በዚያ ተምረን አሁን ወደ ሰላም መምጣቱ የሰላም ዘመን ነው ነው ዘመኑ እግዚአብሔር ይመስገን ከመገዳደል ከክፋት ክፋት ነው የሚፈጠረው እንጂ በክፋት መልካም ነገር አይመጣም ይላል ነብያችን አለይሂ ሰላቱ ወሰለም ወላ ተርፈው ሰያቱ ቢሰያ መጥፎ ነገር በመጥፎ ነገር አይገፋም በጥሩ ነገር ነው መጥፎ ነገር መጥፋት የሚችለው ስለዚህ ወደ ጥሩ ነገር መምጣት የተሻለ ነው ለማን ለሁሉም ወገን ያ የምፈልገው አለኝ ብሎ የጎደለበትም ነገር በክፋት አያስተካክለው። የሁሉም የእምነት አስተምሮዎች ሰላምን ይሰብካሉ፣ ስለ ሰላም ያስተምራሉ፣ እርቅን ያበረታታሉ የሚሉት የሃይማኖት አባቶች ይህን በማድረግም የሃይማኖት መሪዎች ይሁን የሀገር ሽማግሌዎች የሚያደርጉትን ጥረት አጠናክረው ሊቀጥሉ እንደሚገባም ተናግረዋል። ከጸጥታ ዘርፉ ጎን የሃይማኖት አባቶችም አብረው የእውነተኛ መቆም ይኖርባቸዋል እና የሃይማኖት አባቶች በዚህ ረገድ ከቆሙ የእውነተኛ ከልብ ካስተማሩ ህዝቡ ከነሱ እጅ የሚወጣበት ምንም አይነት ምክንያት ስለሌለ፣ ሆኖ በቅቶ ማስተማር ግድ ይላል። እንደ አባትም እንደ ሃይማኖት አባትነትም ሁልጊዜ ማለት መሰልቸት ነው። መሰልቸት መቼም ጥሩ አይደለም። ምክንያቱም ሁልጊዜ ዘወት ራይል እግዚአብሔር የምንጠይቀው ሁልጊዜ ቅዱሳት መጻሕፍትን የምናደብ እንትን የምንል ያለ ስለዚህ ለውጥ ይመጣል ብዬ ያምናል። የባህር ዳር ከተማን ሰላም ለማስጠበቅ ሁሉም የበኩሉ ሊወጣ እንደሚገባ ባለፉት ጊዜያት ከተለያዩ የማህበረሰብ ክፍሎች ጋር በተደረጉ መግባባቶች የከተማዋን የሰላም ሁኔታ መለወጥ መቻሉን ያነሱት ደግሞ የከተማ አስተዳደሩ ሰላምና ጸጥታ መምሪያ ኃላፊ ጌትነት አናገው ናቸው። ይህንን ሰላም ማጽናት ያስፈልጋል ያሉት መምሪያ ኃላፊው በዚህ ረገድ የሃይማኖት አባቶችና የሀገር ሽማግሌዎች ሚና ከፍተኛ ስለመሆኑም ነው የገለጹት። የሃይማኖት አባቶች ከኋላቸው እጅግ በጣም ሰፊ ህዝብ ነው ያለው። የአንድ የሃይማኖት አባት ከኋላው ብዙ የሚያስተዳደረው የሚመራው የሃይማኖት ልጆቹ አሉት፣ የመኖቱ ተከታዮች አሉ። ሰ ይህንን አቅም መጠቀም ለክልላችን ትልቅ ቱሩፋት ነው በሚል ከእነሱ ጋር ሰፊ ውይይት አድርገን ይህን ውይይት ደግሞ እነሱ በደንብ ተቀብለው እነሱ ጋር በመግባባት ለክልላችን ለከተማችን ብሎም ለቀንዱና ለጎረቤት ክልሎችም ያለውን የሰላም ሁኔታ አብሮ ከመንግስት ጋር ለመስራት በመግባባት ጨርሰነ ማለት ነው። የከተማዋን ብሎም የክልሉን ሰላም ለማጽናትም የሰላምን አስፈላጊነት በመረዳት ሁሉም ሊሰራ እንደሚገባም ጥሪ ቀርቧል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ